እንግዲህ ምን ልበል እንግዲህ ምን ላውራ፣ ይህን መዝሙር ትወዱታላችሁ አይደል? እንግዲህ ምን ልበል እንግዲህ ምን ላውራ። ዛሬ ማለት ነው። ዛሬ ጠላት ያፍራል። ይህ ነው ይህ ነው። ጠላት ያፍራል ዛሬ ማለት ነው። ጠላት ያፍራል ዛሬ። ጠላት ያፍራል ዛሬ፣ ይህን ምንበት ምክንያት አለ። ጠላት ያፍራል ዛሬ አልቋችሁ ማለት ነው። እንግዲህ ሀይሚና ብራ አንድ እንዲሆን ልን እያላችሁ ሰጭው የነበራችሁ ዛሬ ደስታችሁን ታያላችሁ ማለት ነው። እንደገና ደግሞ አንድ እንዳይሆኑ ደግሞ የምፈልጉ ካላችሁ ዛሬ ውሃ በጀሪካ ምናምን ይዛችሁ ተቀመጡ ብላችኋለሁ ማለት ነው። ሰላም ሰላም፣ እንዴት ናችሁ? አይን ዓለም ነኝ ሁሉ ሰላም ከእኔ ሰላም አለሁላችሁ። ሰላማችሁ ብዝት ይበል። በጨረቃዎች መጥቻለሁ። ዛሬ እንዲሁ ሳስበው ደስታ ነገር አለ ይመስለኛል ማለት ነው። ዛሬ ሀይሚና ቡራ ወደ ነበሩበት እንደሚመለሱ እንግዲህ ጭምጭምታ ሰምቻለሁኝ። እውነት ያርገው እያላችሁ ከስር ጻፉ ማለት ነው። ሀይምና ቡራን የምትወዱ እውነት ያርገው እውነት ያርገው እያላችሁ ከስር ኮሜንቱን አጥለቅልቁት ማለት ነው። ዛሬ ይህንን ቪዲዮ ልሰራበት የወደድኩት ጭምጭም ታሰምቼ ነው። እንግዲህ ታቃላችሁ፣ ትናንትና አልመጡም ስላልመጡ፣ ዛሬ ሊታረቁ ነው የሚባል ነገር አለና እርግጠኛ ነኝ ዛሬ ይህ የፈገግታ እንደዚህ ሆኖ እንደሚመጣ ባለ ሙሉ ተስፋ ነኝ። እንግዲህ ደግሞ አንድ እንዳይሆኑ እና የብሩርያ አፍቃሪዎች እንግዲህ ሰላም ሆኑልን ማሰላመ ደህና ሆኑ እንላለን ማለት ነው። በዚህ አጋጣሚ ከሀይሚ ጅብራን የሚቀማ ማንም ሰው የለም ና እንደዛ ብትል እውነት መስሏችሁ ነበር ይመስለኛል። እሷ ግን እውነቷን አይደለም። እናንተ ግን እውነት መስሏችሁ ነበር ይመስለኛል። ሀይሚ እንደዛ ስትሆን ምናምን በቃ ለብሮኬ ምንም እንዲማተወዱ ክብር እንዲልላት ምናምን አድርጋችሁ ያው የቆጠራችሁ ሰዎች ስላላችሁ፣ እንዴት ናችሁ? ደህና ናችሁ ወይ? ቡራን የመሰለ ሰው አሳልፋ ትሰጣለች ብላችሁ ታስባላችሁ? እሱም ሀይሜን የመሰለች ቆንጆ አሳልፎ የሚሰጥ ይመስላችኋል? ስታስቡት እንዲሁ ነገሩን ስታስቡት እንኳ ማለት ነው ይህ ምር እኮ ነው እና ነገርኳቸው አይደል? እንግዲህ አንድ እንዲሆነው የምትፈልጉ ዛሬ የደስታችሁ ቀን ነው። አንድ እንዳይሆኑ የምትፈልጉ ታላችሁ ደግሞ ዛሬ የምትከፉበት ቀን ነው ማለት ነው። ኦኬ የምትከፉበት ቀን ማለት ነው። እንደሚሆኑ ግን አንድ እንዲሆኑ የምትፈልጉ ግን ዛሬ ደስታ በደስታ ትሆናላችሁ ማለት ነው። ደስታ ደስታ በደስታ ትሆናላችሁ ዛሬ እውነት ይልኩ አልኩ ደስታ በደስታ ትሆናላችሁ። ለማንኛውም ይህን ነው የምለው፣ ዛሬ የሆነ ደስታ አለ። እሱን ደግሞ ቪዲዮ ሲለቀቅ ባበርን የምናይ ይሆናል። ያው እኔ ብቻ ብነግረው አሁን ይሄ ነው ብላችሁ እኔን ላታምኑ ትችላላችሁ። አታምኖኝም። እኔ ግን ይህን ቪዲዮ ስሰራው ጭምጭም ታሰምቼ ነው የሰራሁት እና ዛሬ በማን ቤል ነበር ቪዲዮ የሚለቀቀው? በማን ቤት ነበረ? በብሩኬ ቤት ነው ወይስ በሀይሚ ቤት? ዛሬ በሀይሚ ቤት ይመስለኛል። በሀይሚ ቤት ይመስለኛል የሚለቀቀው ዛሬ እንግዲህ አብረን የምናይ ይሆናል ማለት ነው። ዛሬ በእርግጥ ያው ደስታ ነው የሚኖረው እንዲያታስቡት። ዛሬ ጭቅጭቅ ጸብ፣ ምናምን ምናምን የለም ዛሬ ሰላም ብቻ ነው ዛሬ ሰላም ዛሬ ሰላም ፍቅር ነው። የምንጸብ የምንጭቅጭቅ ፋይምና ቡድራ አንድ ከሆኑልን በእውነት እርፍ እንላለን። የምረኝ ነው የምላችሁ እርፍ እርፍ አይምሮ እርፍ ይላል። የእውነት በቃ በየቦታው ስትሄዱ ደብሮናል ነው የሚሉት ሁሉም። የት ቦታም ስትሄዱ ደብሮናል ምን ሆናችሁ ጨረቃዎች ምን ሆናችሁ ነው? ደብሮናል፣ ምን ሆናችሁ ጨረቃዎች? ደብሮናል፣ ምን ሆናችሁ ጨረቃዎች? በቃ እያችሁ የነሱ እንትን ማለት ሁሉንም ሰው ያስከፋልና የነሱን አንድ መሆን ሁሉም ሰው ይፈልገዋል። ቢያንስ ከመቶ ፐርሰንቱ አምስቱ ፐርሰንት ባይፈልጉ ይፈልጉ ዘጠና አምስቱ ፐርሰንት የአይምና የቡራን አንድ መሆን ይፈልጋሉ። እውነት ስነግራችሁ እና አሁንና ቡራ ዛሬ አንድ ሁናችን እንደምትመጡ ባለሙሉ ተስፋ ነኝ። ደሞ አይቀርም። ብዬሽ አስባለሁ። ደግሞ አይቀርም ትሆናላችሁ። ብዬሽ አስባለሁ። ካልታረቃችሁም አልታረቃችሁምና፣ መለኛው ራሱ ይመጣል። ነግም ሲል መለኛው ራሱ ይመጣል። ካልታረቃችሁ ታረቁ ይሻላችኋል እንጂ፣ ካልታረቃችሁ መለኛው ራሱ ይመጣል። ይመጣለሁ ብሏል እኮ መለኛው። በውስጥ እንደርሳለን። በውስጥ ካላለቀ የሚሰሙኝ ካልሆነ እመጣለሁ ብሏል። ምርጦ እንዲመለኘው ማለት ነው። ምክንያቱም ኃይል ይናመጣ አንድ እንዲሆኑ ነው የፈለጉት ማለት አንድ እና ዛሬ አዲስ ነገር እናያለን። መልካም ቆይታ ወዳችኋለሁ።